ለዚህም በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች የምግብ ዋስትናቸውን የማረጋገጥ ተግባር ዋና ዓላማ አድርጎ መንግስት እየሰራ ይገኛል። ይሄ የዛሬውን የመክፈቻ ፕሮግራም አንዱ ማሳያ ነው ማለት ነው። የምግብ ዋስትናቸውን ካረጋገጡ ሰሪ አይል አለ። በአካባቢ ልማት፣ ቅድም ሲጠቀስ እንደነበረው በጽዳት ፕሮግራም ሰሪ አይሎችን በማሳተፍ የምግብ ዋስትናቸውን ማረጋገጥ ያስፈልጋል ማለት ነው። ይሄ ኢኮኖሚያችን አደገ ስንል እታች ያለውንም ጭምር መቶ ያስፈልግም። ስለዚህ በዚህ መሰረት ሁሉም ሰራይን እየተንቀሳቀሰ ራሱን እያበቃ አዳጊ የሆነ ማህበረሰብ መፍጠር ያስፈልጋል ብሎ መንግስት እየሰራ ያለበት ሁኔታ ነው ማለት ነው። እንደ አቃቂ ቃሊቲ ክፍለ ከተማ በ12ቱም ወረዳ 4 8 ሰራይሎች በዛሬው ዕለት የላውንቺንግ ፕሮግራም አለ። ይሄ በ1989 አንድ ለ5 በ1979 ደግሞ አንድ ለ30 ተደራጅቶ በስራ ላይ የገባ ኃይል ነው ማለት ነው። ከእናንተ የሚጠበቀው ዛሬ እዚህ የተቀመጣችሁ የልየታ ኮሚቴ እንዲሁም የቅሬታ ኮሚቴ ፍትሐዊነት ባለው መልኩ መስራት ይችላሉ። ተጠቃሚ መሆን አለባቸው። በማህበራዊ ችግሮች ተጋላጭ ናቸው ተብሎ የተለያችሁ ናችሁ ማለት ነው። ስለዚህ ይሄንን መሬት ላይ ያወርዳችሁ ተግባራዊ ታደርጋላችሁ። ራሳችሁንም ቤተሰቦቻችሁንም ለሌላው መትረፍ የሚችል አይል ትሆናላችሁ የሚል እምነት አለን ማለት ነው። እንደ ከተማም፣ እንደ ክፍለ ከተማ ይሄን ደግሞ በተግባር ታሳዩናላችሁ ብለን ተስፋ እናደርጋለን። ከዚህ ፕሮግራም በኋላ ደግሞ እስከ ምርቃቱ ድረስ የራሳችሁን ገቢ ሴቭ በማድረግ ከዚህ ወደ ተሻለ ገቢ የምትሸጋገሩ ምኞታችን ነው። ተስፋ እናደርጋለን። ተቀይራችሁ ለቤተሰቦቻችሁ ለሀገራችሁ የምትበቁ ትሆናላችሁ ብለን እናምናለን። ማህበረሰባችንም ኢትዮጵያን በራስ አቅም የምግብ ለዋላዊነቷን አስጠብቀን ማህበረሰቡን የመደገፍ ሰው ተኮርነታችንን የማረጋገጥ ተግባር ነው እና ይህንንም መነሻ በማድረግ እናንተ እዚህ ውስጥ እንድትሳተፉ ተደርጎ ከውጭ ድጋፍ ከማንኛውም ነገር እየተላቀቀች ያለች ኢትዮጵያን እየገነባን እንገኛለን ማለት ነው። በዚህ አጋጣሚ አደራ ማለት የምፈልገው በተሰማራችሁበት ቦታ ላይ እናንተ ሰርታችሁ እንድትቀየሩ እንድትለወጡ ወረዳችሁንም እንድታግዙ አካባቢያችሁን እንድታጸዱ፣ እንድታስቡ ነው እና የተመረጣችሁት የተሰጣችሁን ኃላፊነት አደራ መወጣት ደግሞ ግድ ነው ማለት ነው። ስለዚህ በተሰማራችሁበት አካባቢ ላይ ያለምንም መንጠባጠብ ጽዳቱንም ውበቱንም ጠብቃችሁ ከዛም ባለፈ ደግሞ ለራሳችሁ ሕይወት የሚሆነውን ሁሉ ሰርታችሁ በሚቀጥለው ዙር ላይ ለምርቃት ስትበቁ ራሳችሁን የቻላችሁ ከተረጂነት የተላቀቃችሁ ሌሎቹንም ለመደገፍ የተዘጋጃችሁ እንደምትሆኑ ሙሉ ተስፋ አለን። ወደፊትም ወረዳችን ከእናንተ ጋር አብሮ ይሰራል፣ በጋራውንን ወረዳችንን እናለማለን። እጅግ አድርጌ አመሰግናለሁ። ከዚህ በማስቀጠል የአቃቂ ቃሊቲ ክፍለ ከተማ ወጣቶችና